ሰማይ እንዲህ ይለኛል፣ እዚሁ አዳራሽ ቁጭ ብላችሁ የእናንተ ነገር ለምስጋና ወደ አደባባይ ወጥቷል። ከባርነት ቤት የእኔ ነገር ወጥቷል የሚል አሜን። በቢዝነስ ላይ በምሰራው ስራ ላይ ሞገስ ዝናብ ይዘንባል። በትዳርሽ ላይ ሞገስ ይዘንባል። አስቴር እንኳን ወደ ንጉሱ ስትገባ እግዚአብሔርም በንጉሱ ፊት ሞገስ ሰጣት። በዚህ አራት ቀን እግዚአብሔር በምትሄዱበት ጉዳይ ላይ፣ በስራ ጉዳይ፣ በልጅ ጉዳይ፣ በአገልግሎት ጉዳይ፣ በጤና ጉዳይ እግዚአብሔር ሞገስ ይሰጣቸዋል። የሚጠላም የሚወድም የሚያቅም ማያቅህም በኢየሱስ ክርስቶስም ታልፎ ይሰጠ። እግዚአብሔር የሞገስን በር ይክፈትል። አንድ ሰው ከቤት ሽቶ ተቀብቶ ጠረኑን ቀይሮ እንደሚወጣ ዛሬ እግዚአብሔር እንዲህ ይለኛል፣ ነገር በአደባባይ እንዲለቀቅ፣ ነገር በሰፈር እንዲለቀቅ፣ ነገር በምትኖርበት ከተማ እንዲለቀቅ፣ የሰራዊት ጌታ እግዚአብሔር የሞገስን ዝናብ ያዘንብልሃል። ተምችና ኩኩባ፣ ደጎባና አንበጣ የበዘበዘንን ዘመን የበላብንን ዘመን ዛሬ ቃል መጥቷል፣ ቃል መጥቷል፣ ትንቢት መጥቷል። እግዚአብሔር በ በዚህ ወር ያስበዘብዛችኋል። ዛሬ ወይ መኝታችሁ ላይ ወይ ሳሎናችሁ ላይ ሰፕራይዝ የሚያደርጋችሁ መልአክ ይመጣል። እግዚአብሔር ከፍቶ ብቻ የሚሰራ አምላክ አይደለም፣ ዘግቶ የሚሰራ የተዘጋባችሁ እግዚአብሔር እየሰራ ስለሆነ አትረበሹ። እግዚአብሔርን በበር የምትጠብቁ እግዚአብሔር በበር ሳይሆን አራ ሳይነቅል እግዚአብሔር ምስክ እንዲህ ይለኛል ጌታ፣ ባልጠበቃችሁት መንገድ እመጣለሁ፣ ባልገመታችሁት መንገድ እመጣለሁ። ባፈራችሁበት አንገት፣ ባቀረቀራችሁበት ሜዳ ላይ፣ ባዘናችሁበት ስፍራ ላይ፣ ባጎነበሳችሁበት ስፍራ ላይ የመከራ ምዕራፍ የችግር ምዕራፍ በተለያየ አይነት ምዕራፍ ባለፋችሁበት ሜዳ ላይ እግዚአብሔር የካሳ በር ይከፍትላችኋል። እግዚአብሔር በክብር ያወጣቸዋል። ፈርዖን የያዘውን ነገራችሁን ይለቃል። በዚህ ሁለት ሳምንት ውስጥ በውርደት ከእጃችሁ ያመለጠ ነገር በክብር ወደ እጃችሁ ይመለስ። እግዚአብሔር በዚህ ሳምንት በሰው እጅ የተያዘ ነገር፣ በአጋንንት እጅ የተያዘ ነገር፣ ፋይናንስ ይሁን፣ ጤና ይሁን በጌታ በኢየሱስም ነገርሽ ተለቋል። እርምጃችሁ ይከብዳል። ንግግራችሁ ይከብዳል። አገልግሎታችሁ ይከብዳል። ትዳርሽ ይከብዳል። ቢዝነስ ይከብዳል። ከዚህ በኋላ ስም ይከብዳል። በአዲስ አበባ ላይ ምትኖርበት ምድር ላይ እግዚአብሔር ሞገስ ይሰጣል። የተዘጋ በር በምን እንደሚከፈት ታውቃለህ? በእግዚአብሔር ሞገስ። የተያዘ ነገር በምን እንደሚለቀቅ ታውቂያለሽ? በእግዚአብሔር ሞገስ። በቤተሰባችሁና በዘራችሁ ውስጥ ለማንም ያልተሰጠ ሞገስ ይሰጣች ሶ ገና ሲያይ ልቡ እንዲርድ ሶ ገና ሲያይ እለፍ፣ ተከፍቶልሻል፣ የንጉሥ ልጅ። እግዚአብሔርን በመጠበቅ የደከማችሁ ጉልበታችሁ ይላላ እጭ ብላችሁ ስፍራ ልትለቁ ያላችሁ ጌታ እንደዚህ ይላቸዋል፣ እኔ እመጣለሁ። አታፍሪምና አትፍሪ ይልሻል ጌታ። አትዋረጅምና ልጅ አትደንግጭ ይልሻል ጌታ። ትላንት ያሻገርኩ እኔ እግዚአብሔር ዛሬ ማሻገር ትላንት ያሳለፍኩ እኔ ዛሬም አሳልፍሃለሁ ያንተ መኖሪያ የኔ እጅ ነው አትፍራ ይላል ጌታ በወዳጅም ፊት በጠላትም ፊት በጓደኞቻችሁም ፊት በምትኖሩበት ከተማ በምትሠሩበት ስራ ላይ እግዚአብሔር ዘንበል ባለ ሞገስ ያገኛችሁ ሞገስ ማለት እግዚአብሔር ሲያደላ ማለት ሳሙኤል ወደ እግዚአብሔር ስለ ህዝቡ ጸለ እግዚአብሔርም ነጎድጓድ ዝናብ ሰጣቸው ህዝቡም ሳሙኤልንና እግዚአብሔርን ፈሩ እግዚአብሔር ምስክሬ ነው እምላችሁ ሟርተኛ አስማተኛ ፈልፈላ ደጋሚ መተተኛ፣ ከዚህ ፕሮግራም በኋላ የሚያስፈራ የእግዚአብሔር ሞገስ ከአንተ ጋር ይሆናል።